የገዛታች ሞታ ድምፅ ማትሆኑ በሀያ አንደኛው ሴንቸሪ እንደ እናንተ አይነት ደደብ አይቻላችሁም እንዴ ሰው እንዲናገራችሁ የምትፈልጉ ዥልጥ የዘመናችን ዥልጦች ቲክታክ ላይ እኔ እዚህ ቲክታክ ላይ ካለው ነው ፀቤ መሬት ላይ ያለው የሁሉም ብሄር ብሄረሰብ ሀምብል የተባረከ እዚህ ቲክታክ ላይ ያፈላችሁ የሶስት ብሄር ግማታም ዘረኞች የጠነባችሁ ሶስት ብሄር እድሜ ልካችንም መኖሪያ ኢትዮጵያ ውስጥ የከለከላችሁን የዘረኛ ክምችት እዚህ ቲክቶክ ላይ ተሰብስባችሁ ወይ ለራሳችሁ አትሆኑ፣ ወይ ለሰው አትሆኑ። ሀጠራው ስብስብ ሶስት ብሔር ሰማኒያ ስድስት ኢትዮጵያ ውስጥ ብሔር አለ። ሰማኒያ ሶስቱ ቁጭ ብሎ ሶስት ብሔር ቁጭ ብላችሁ እርስ በርስ አትስማሙ፣ ጸበጸብ ወይ ለራሳችሁ አትሆኑ። ሶስት ብሔሮች ራሳችሁ አትስማሙ። ደና ቁርት የደና ቁርት ስብስብ ሶስት ብሄር እዚህ ቲክታክ ላይ ያላችሁ ቤተሰቦቻችሁን አትወክሉም። የመጣችሁ ቤትም ብሄር አትወክሉም። አማራ፣ ኦሮሞ፣ ትግሬ ሶስት ብሄር እዚህ ቲክታክ ላይ ያላችሁ ቢቻል ሳውዝ አፍሪካ ለአምስት ዓመት ፖለቲካ እንዳታወሩ ባደራ መልክ ለአምስት ዓመት አፍነን ብናስቀምጣችሁ ኢትዮጵያ ሰላም ታገኛለች። እናንተ ሶስት ብሄሮች ነው ኢትዮጵያ ውስጥ ያስቸገራችሁ። ስልጣን ላይ ተቆልላችሁ የተቀመጣችሁት እናንተ ኢትዮጵያን ስገዙ የነበራችሁ ሶስት ብሄር፣ ሌላው የበይ ተመልካች ኑሮ አልና ና ኖሮ ያላችሁን እናንተ ሁሉ ነገር እናንተ ሌሎች ብሄር ወፍ አድርገናናቅ ኢትዮጵያን እስትቂ ገዝተው የሚያውቁት ማን ብሄር ናቸው? አፄ ምኒልክ ኦሮሞና አማራ ይባላሉ። ጃንሆይ አማራና ኦሮሞ ናቸው ይባላሉ። መንግስቱ ኃይለማርያም ኦሮሞ መለስ ዜናዊ ትግሬ። አሁን ማገዛ ኦሮሞ። ሌላ ብሄር አለ እንትና ለመጀመሪያ ጊዜ በኢትዮጵያ ታሪክ ደቡቡ ማን ነው እንትና፣ ገዝቶ ብሎ ማን ነው ደሳለኝ ቁጭ አድርጎ ሄደው ቢያይ ሙጉድ ነው የቻሉት ብሎ ላስ ብሎ ሄደ። ደቡቡ ነው እናንተ ሶስት ብሄር ኢትዮጵያን የገዛችሁ እናንተ የምትባሉ እናንተ፣ ጦርነት የምትፈጥሩብን እናንተ እናንተ ባመጣችሁት መዘዝ ኢትዮጵያ ውስጥ ታይቶ ተሰምቶ የማይታወቅ ታሪክ ያነበብ ነው። ከእናንተ የምትገዳደሉ እናንተ፣ የምትጋቡ እናንተ፣ ስልጣን ያላችሁ እናንተ፣ የማትስማሙ እናንተ፣ ስንቱን እንገራችሁ። ሌላው ብሔር እኮ ሶስቱ ብሔር ሰማንያ ስድስቱ ቁጭ ብሎ እየሾፏችሁ እኮ ነው። ኢትዮጵያ ሰማንያ ስድስት ብሔር መኖሪያ የለም ማን ነው ሶስት ብሔር ሶስት ብሄር እኮ ነው ሀገር መታስ ምታስብሉ እናንተ። ከዛስ ደግሞ ትቢታችሁ፣ ሶስቱን ብሄር ከኔ ዘር ውጭ ማንም የለም ብለው የሚያስቡ ሶስቱን ብሄር አይታችኋል። ካለኔ ብሄር ኦሮሞ ሀጠራው ኢትዮጵያን የመሰረትናት እኛነን፣ አዲስ አበባን ፊንፊኔ ቆርቅረን ምን ብለን የቱ መላ የቱ ለማም መሬት ወስደ ምናምን ይላል ስታዳምጠው ማለት ነው። አማራ ይመጣል። እኛ አገር ገዝተን ሱሪ አስታጥቀን እንዲህ ብለን እኛ ኮ ኢትዮጵያ ድሮ በረራ ነበረች አዲስ አበባ ይልሃል። አማራው ይመጣል፣ ትግሬ ይመጣል ይልሃል። ይመጣል። መለስ ዜናዊ የገዛ ጊዜ እሱ ቢኖር ኖሮ ይልሃል። አፄ ዮሐንስ የኢትዮጵያን ባንዲራ ይሰሩ፣ ከኛ ወዲህ ኢትዮጵያዊ አማርኛን ቋንቋ የሰራን እኮ እኛ ናት ይሉናል። ሶስቱን ብሔር እኛ ነን የሰራ ናችሁ ነው የሚሉን። እኛ እኮ ምንም አላልናቸውም፣ እሺ እኮ ነው ያልናቸው። እኛ ሰራችሁም ሲሉን እሺ፣ እኛን ነበር የገዛናችሁ። እሺ ሰማኒያ ሶስት ብሔር በሶስቱ እንትን አልተጣላንም እኛ እርስ በርስ እኮ ለምን እኛ የተሄደን የገዙን ምናምን አላልም፣ እሺ ነው ያልናቸው። ግን ስቲል ማንም አይስማማው። ሶስት ብሔር የሚጋባው ማን ነው? ሶስት ብሔር መከራችንን የሚያሳዩን ሶስት ብሔር፣ እነዚህ ሶስት ብሔሮች ምን እናርጋቸው በሚል 83 ብሔር ስብሰባ ጠርተናል? ምን እንደምትሆኑ እናንተን አናስገባችሁ። አሁን ሶስት ብሔሮች ወጥተው እኛ በሌለንበት እንዴት ትሰባሰባላችሁ ብለው ሊደባደቡ ሁሉ ይችላሉ። አሁን መስሏቸው ጠራን ስንል ማለት ነው። ምን 86 ብሔር የት ናችሁ? እነዚህ ቲክቶኩን ሲያምሱት ምን ሲሉት የት ናችሁ እኮ ነው እኛ የምንለው። አይ ጎድ ብሄር አሁን የሚገርማችሁ እንትን ላይ ዙም ላይ 86 ብሄሮች ስብሰባ ጠርተዋል። አማራ ኦሮሞ፣ ትግሬ የሌለበት ሊሰበሰቡ ነው። አልቅሱጡና ደግሞ ሶስት ብሄር ቀውጡት እኛ በሌለንበት እኛ በሰራናት ኢትዮጵያ ካለኛ እኛ ኦሮሞች እኮ ውሃውን ብዘጋ ጾማችሁን ታድራላችሁ። እንዲህ ከጎጃም ጤፍ ባይመጣ ምን አባታቸው ሊበሉ አፈር ይበላሉ፣ ይሉናል። ከዛ ትግራዮች እኛ ኮነን ኦርቶዶክስን ክርስትና ኬታባይ መጣ መሰለን በሩም ብንዘጋው እኮ አድዋ ያለው እኛ ጋ ነው ይሉናል። አለሶስታችን አትኖሩም፣ ተሰብሰቧት እንጂ እኛ ከሌለን አትኖሩም። ምናንኮም ሚሉት ምን ጉድ እንደገጠመን እኮ እነዚህ ሶስት ብሔር እዚህ ሚዲያ ላይ መጥተው ያስፈራራሉ። ገና ምን ይላሉ አንጀታችሁ ቅጠል ይበል ሮማን አንዷ ለሚገደል ብላለች እና ምን ልትገሉኝ ነው ልትገሉኝ እኔንም እንደ ቀነኒ ከፎቅ ልትጥሉኝ እጥላችኋለሁ እንዲዘንብብ እየሞረቀ መስሏችሁ ነው ሀጠራው ሀሬ ላ ልክስክስ ይመጣና አማራው ደግሞ ሮማን አንቺ ጉራጌ ነሽ ከትግላችን ውጪ አንቺ አያገባሽም ይህ የአማራና የአማራ ጉዳይ ነው። ሮማን ጉራጌና ከትግላችን ትውጣ ይላል አማራው ደግሞ ማለት ነው። ኦሮሞው ደግሞ የአንድ ዓለም ጉዳይ የራሳችን ጉዳይ ነው። ማን ድምፅ አላችሁ? ይሄ የራሳችን ራሳችሁን ነቅሎ የጣለውና ራሳችሁ እስኪበጠበጥ ደግሞ ማለት ነው። ትግሬው ይሻላል ውጡልኝም ብሎ አያውቅም። እኔ እስከዛሬ ትግሬ ውጡልኝ ሲላል ሰማውም። ሁለቱ ሁለት ብሄር ነው ውጡልኝ የሚሉት በራስ ከዛ ደግሞ እኛ ስንገደል አንድ ቀን፣ እኛ አማሮች ስንገደል ድምፅ አልሆና ውጡ ብለው እኮ ሲያበቁ ነው። ድምፅ አልሆናችሁ ነው እኛ እየተገደልን እያያችሁ ዝም ትላላችሁ። ውጡ ባሉበት አፋቸው ተመልሰው ኮምፕሌን ወይ ነደድን እኮ። አይ ሰገጤዎች ደግሞ እኮ የሁሉም ብሔር የሚያስቸግሩ ሰገጤዎች ናቸው። ነደድን፣ ደከምን፣ ለስጋ ለነፍስ ሳንሰራ ለዳምጤ እውነቱም አንድ ጎንደር ነበረ ደከምነስ ጋ ለነፍስ ስራ እንሰራለን። የነፍስ ስራ ቤት በኩል እንስራ ብንሰራ ሲያሰሩናል እ እውነታችንን ነው። ከትግላችን ውጭ አለ ደንቆሮ። ምን ትግል አለሽ ደንቆሮ? እዚህ ትግል ላይ ማ እውነት ቢሆን እና ትግሉን ታግለሽ ቢሆን ስታወሪ አዳምጥሽ ነበር ደንቆሮ። እርስ በርስሽ ከመጣ ላት ውጭ የትኛውን ትግል ታግለሽ ነው? እውነት ታግለሽ ቢሆን እኮ ጥሩ ነበር። እኔስ ምን አስወራኝ ብዬ ነበር ድንቁርናሽን ነው እንጂ ያየሁት ትግልሽን ስላላየ እኮ ነው ምነግርሽ ሮሚም ይወድሻለሁ እኔን ካልወደድሽ ማን ልትወጂ ነው ሞጣና አትወጂ ወይ ሰገጤውን እየወዳ ቦር ጫሙን እኔም መውደድ ግዴታ ሁሉ ነው እኮ ያለባችሁ ውዴታ ብቻ ሳይሆን ለማንኛውም በየአገሩ ላይ ይሄ ምንድነው በየቤቱ ሰብስክራይብ እያደረጋችሁ የኔም ቤት ሰብስክራይብ ያላደረጋችሁ ሀብታም ተብዬዎች ቁጭ ብላችሁ ከጀርባና ከፊት የምታዳምጡኝ ሌላ ቤት ማን ማን ሰብስክራይብ እንዳረገ ቼክ አርጌኔ ቤት ሰብስክራይብ ያደረጋችሁ ፎቶችሁን ሁሉ እያዘቀዘኩ እንደምረግጣችሁ አውቃችሁ ሰብስክራይብ ቤቱን አድርጉት። ፎሎ ሳታደረጉ እዚ ድድን እስክታታራግፍ እዚ የምታዳምጥ ስትረስ የምታራግፍ ፎሎ ቤቱን አድርገ አንዳች ፎልፎሎ ከንትን ያወረደ ሂድና የሞተ ሰው ፎሎ አድርግ። ሀጠራ ሀሬ ሁላ ማለት ነው። ሮሚ ፋኖ ስመጣ ልክሽን ታገኛለሽ። ፋኖ እንዳንተ መች ልክስክስ ሆነ ብለህ ነው? እንዳንተ ቲክታክ ላይ ያለ መሰለ እን ፋኖ እንዳንተ አይነት ሽንታ ማስተሳሰብ ያለው ፋኖ እኮ አይደለም እንዳንተ አይነት ወጠጤ። እርግጠኛ ነኝ አንተ አማራ ሆነ አደለም። የፋኖን ስብና ከአንተ በላይ ጠንቅቅ ያውቃለሁ። አንተ ሀጠራ ሀሬ፣ ፋኖ እንዳንተ አይነት የተግማማ ስብና ይዞ መች ሆነ የሚታገለው እንደ እናንተ አይነቱ ነው እንጂ አላታግል ብላችሁ እዚህ ቲክታክ ላይ እየተግማማችሁ ግም ድግስ መላስ ፈልገ ከሆነ ልሳ። አለው ሀጠራ ደጁ መርጣ ማርታቴ አካ ነጉማ ኦሮምኛ ካልቻላችሁ ብሎናል። ደጁ የሚባል ልጅ አለ ኦሮምኛ ቴዲ አፍሮ ለምን አልቻለም የሚል እየቻለ ነው። ቴዲ አፍሮ እንኳን ደስ አለ። በዜናው በሰማሁት እኔም ለምጃለው። ደስ ይበል። መልመዴ እንታቅ ነው በኦሮምኛ የተቀበልኩ አካም ነጉማ ፈያዳ አካሲ ኢንበርባዶ ሲንጀላዳ ነጋቲ ቡላ እስከ ቡልቡላ ተመቸክ ቻልኩኝ። ኦሮምኛ ያ ሮሚ ሱቅሽ ሱቅሽ ነው ያደርሽው። አንተ ከብት የእኔ ሱቅ እንደዚህ ነው። አዎ፣ አንተ ምንታርግ? አንድ ቲሸርት አጥበ ራቆትን አድረ በማግስቱ የደረቀ ቲሸርት ቢጃማም ቲሸርትም አንድ የሆነ አንተ መስዬ ከሆነ እኔ ሮማን ተሰማ። ይሄ አየኸው ገና ምን አየኸው? ስድስት ቁምሳጥን ልብስ ነው ያለኝ። አንተ ሀጠራው በአንተ ቤት እንትን ሳክስ መንፋት ነው። አንድ ቲሸርት ጨምቀ አጥበ አስጥተ ራቆትን አድረ ጠዋት ለብሰ ቢጃማ እናንትን አንድ ቲሸርት ይሆን አንተን አደለውም። እኔ በካካ አሁን በአንተ ቤት ሱቅ ነው ያንች አደለም ለማለት እኔ ልትልስ። ጀዝባ ደጁ የምትባል ሰብስክራይብ አድርገኝ። አሁን እንትኑን ትተ ቴንክዩ ላል ደግሞ ሰብስክራይብ አድርጉት፣ ቤቱን እያልኳችሁ ነው ወይ ጥንብ ጉራጌ እኔ መች ጉራጌ ሆንኩ እና እናት እና አባቴ ነው እኮ ጉራጌዎች እንጂ ጉራጌ ብሰድ ብን ምን አገባኝ ከቻልክ ስሰድ በው ለምን አትሉም እኔ አዲስ አበባ እንጂ እኮ አምሸገራንስ በኦሮምኛ ስም ይወጣልኝ ሲምቦኒ ተብዬ በአማርኛ ሮሚ ተብዬ ትግራዋይ ስሜን አያችሁት በሶስቱን ብሄር ስም ተሰጥቶኝ ለሶስቱም ብሄር ሳላዳላ ለኦሮሞ እፍታው ድንግልናዬን፣ ለአማራ ሁለት ልጅ ዱባ አድርጌ፣ ለጉራጌ ልጆ ልጅለት ለሶስቱ ለአራቱም ብሄር እኮ ለማስደሰት ያረጉት ጥረት እኮ እንደኔ እንደሮም የኢትዮጵያዊነቴን እኮ ያሳየው እኮ ጀግና ሴት እኮ ነኝ። እናንተ ፕርሽት ላለማረግ ብላችሁ እንጂ እኔ እኮ በአሁኑ ደብረ ዘይት ላይ አስር ጋሻ መሬት ሊሰጠኝ ጨርሼን የመጣሁት ድንግልናዬን የወሰድኩበት አገር ብዬ ነገር። የአዲስ አበባ ልጅ ምስኪን ይጓን ለኦሮሞ ድንግልናዬን መስጠትን አላቅም። ፍሬንዴ ዳንኤል ነው። አሄጄ ሳረጋገጥ አባትዬው ኦሮሞ ናቸው። መቻወኩ ኔ ታዲያ ኦሮሞ ባለውለታው ነኝ። ቦታ ይስጠኛል የኔ ጌታ ኪያዬ። እግዚአብሔር ስጠው የኦሮሞ ታውቁታላችሁ፣ ሸበላው ኪያ።

አባ ብሎኝ የፋዘርን አገርኔ ብሎ ደርሶ ድንግልናዬን ሰጥቼ መጣሁት። እዛ ነው ከነቤቱ ጎጆ ቤት አቋዋሉ እና ስነግረኝ ታሪክ ደስ ብሎት ገለቶም የሮም ድንግልና ድንግልና ሽን ካገኘም ብለው ሰጡኝ እና በዚህ መደሰት የለብህም። እያንዳንደ የሮማን ብልጽግናውና ተሰጣት ምናምን ድንግልናዬን ሰጥቼ መሰለኝ እንዳንተ በነፃ እኮ ወይ አቃጠሬ አደለም የተሰጠኝ ልክስክስ ከሃጠራሁን በስሜ እስኪዞር እየጠበቅኩ ነው። ሄጅ እያየን ደብረ ዘይት ላይ እንደዚህ ስረጭ ስዘራ እህሌን ያልኩ በዋሽንት ነው የነፋው ምዘራው ሮሚ ሩሚ ጋቢ በነጫለሽ ነጫ አባሽ ጥፋ። ይሄ ጥቁር ነው ታዲያ ልክስክስ፣ የጉራጌ ጋቢ። አንቺ ውሻ ጥቁር ነው ማለትሽ ነው። አን ሃጠራው ጋቢ ከለሩ ሲታጠም ሲታጠም እንጂ የሚነጻው ይሄ የጉራጌ ጋቢ እኮ ነው ሃጠራው። ምን አባሽ ነው ነጭ ጋቢ ያለሽ? ነጭ ለብሽ እያየሽ ነጭ ጋቢ ያለሽ? ወይ ልክስክስ፣ ምን አባሽ ይሄ ጋቢ ነጭ አይደል እንዴ?